ዓለም ጤናማ የንግድ ስርዓት የሚኖረው የመጀመሪያው ተዋናይ የንግድ ማህበረሰብ ነው። ከህገ ወጥ ንግድ የጸዳ የአሰራር ስርዓትን የተከተለ የንግድ ስርዓት የሚካሄድ ከሆነ ጤናማ የንግድ ስርዓት ይኖረናል ማለት ነው። ሁለተኛው አመራራችን ነው። በየደረጃ ያለው አመራር ህገ ወጥነትን እንዴት ነው የሚታገለው? ህጋዊ ሆኖ ለሚሰሩት ነጋዴዎች አቅም ይሆናል ወይ አይቶ የማለፉን ሁኔታዎች ከዚህ የታረመ ነው ወይ? ህገ ወጥነትን ለማቆም ህጋዊ አሰራር እንዲጎለብት፣ ፍትሃዊ ተጠቃሚነት እንዲረጋገጥ፣ መንግስት ከነጋዴው ማግኘት ያለበትን ግብር እንዲያገኝ፣ ነጋዴውም በህጋዊ መንገድ ነግዶ ተገቢውን ትርፍ ማግኘት የሚችልበትን አሰራር እንዲጎለብት አመራር ትልቅ ድርሻ አለበት። አመራር ብቻ አይደለም የጸጥታ መዋቅር በዚህ ድርሻ አለበት ሰፊ ድርሻ አለበት ተቡም ድርሻ አለበት ንግድ ተቋሙ የገበያ መገበያ ታሪፍ ተለጥፎ እያየ እንዲያው ከታች ህዝቡ ጋር ከመውረዳችን ባሻገር ከኛ ከሲቪል ሰርቫንቱ ጀምሮ የገበያ ተመኖር መሰረት አድርጎ የመሸመት ሁኔታዎች የለም ለሲምቦል ተለጥፏል ጨምረን እንገዛለን መንግስት እናማረራለን። ለገበያ ማረጋጋትም ሆነ ለንግድ ስርዓቱ ጤንነት ህዝቡም እያንዳንዱ ባለ ድርሻ ነውና ሁላችንና ድርሻችንን መስራት መቻል አለብን። ነው ዋናው ጉዳይ ግን ከንግዱ ማህበረሰብ ምን ይጠበቃል ነው የሰላም መደፍረት ቁጥር አንድ ተጎጂው የንግዱ ማህበረሰብ ነው። ስለዚህ ለሰላም መንግስት ጋር በመገናኘት ችግሩን በመነጋገር ችግሩን በማውራት መፍትሄ በማስቀመጥ በመነጋገር ደረጃ መንግስት መጎትጎት ያለበት የንግዱ ማህበረሰብ ነው። ያለው እዛ አካባቢ ነው። በደምብ አድርጎ መነጋገር ያለብን። በእርምጃ በቁንጥጫ የሚመጣ ንግድ ማህበረሰብ መኖር የለበትም። ሰው በደገፉ ልኮች ደግሞ የሚያንገላቱናሉ። ይሄ እኛን የሚያንገላታል፣ ሸማቹን የሚያንገላታል፣ የንግድ ስርዓቱንም ያበላሻል። መመካከር አለብን። መታገስ አለበት የሚለው ነገር ማየት ይጠበቅብናል። ሁለተኛው ህግ ማስከበር ላይ መረባረብ አለብን። ህግ ማስከበር ላይ ህገ ወጥነት አይጠቅምም። ህገ ወጥነት ስርዓት ይኔዳል። ህገ ወጥነት ህብረተሰብ ይጎዳል የሚለው ነገር በድንበር መድረስ አለበት። ሌላው ኑሮ ውድነት፣ የገበያ ማረጋጋት ቁልፉ እኛ ነን፣ መፍቻው እኛ ነን። የዘይ ነጋዴ ስለ ዘይ ችግር አይወራም። ውለታ ወስዷል። ዘይትን ችግር በቃ ፈታለሁ ብሎ የወሰደ ነጋዴ ስለ ኑሮ ውድነት ማውራት የለበትም ማለት ነው። ጉዳዩ ግን በተደራጀም በተቀናጀም በተሻለ ካፒታል ወደ ግብይቱ ስለማንገባ ነው። ትልቁ ነገር እና ሲነገር የሚነበረው የሸማች መብት መጠበቅ አለበት። ተግባብተና ሸማች ነው ሁላችንም ስለሚል ማለት ነው። የማልጅ እንደሚበላው አናቅም። በአር ነገር ማን እንደሚጎዳ አናቅም። የማዘመድ እንደሚሞት አናቅም። ማን እንደሚበላው ስለማናቅ ማለት ነው። ምንነቱ ያልታወቀ በአር ነገር መቀላቀል የተሟላ መገለጫ የለለው ማን ታምርታ አይታወቅ ስንት ኪሎግራም እንደሆነ ማይታወቅ ማያዣው ምን እንደምን የማይታወቅ መርታ እናንተ ነው። ይሄ ንግድ ምክር ቤት ነጋደው ማህበረሰብ አንድ ላይ ሆኖ ያቋቋመው አካል ነው። ስለዚህ ይህ አካል ስብሰባ ሲጠራው ከመገደድ አልፎ የእኔ አካል ነው እኔ የኔን ችግር ከመንግስት ጋር ሊያገናኘኝ ነው ብሎ ፈጥኖ ከመምጣት አኳያ ችግር ያለ ይመስለኛል። ስለዚህ መጀመሪያ ላይ በደንብ መፈተሽ፣ ማየት፣ መገምገም መቻል ያለብን ነጋዴው ማህበረሰብ ያቋቋመው የንግድ ምክር ቤት በአግባቡ ሊያዳምጠው የሚገባበት ሁኔታ መመቻቸት መቻል አለበት። ሌላው ነጋዴው እንዲጠናከር ህጋዊ ነጋዴው እንዲጠናከር ደግሞ ህገ ወጥ ነጋዴዎችን እንደ ከመንግስት ጎን ሆነን ህገ ወጥ ነጋዴዎችን እንከላከል የሚለውን ይዘን ለቀጣይ የምንሰራበት መሆኑን ታሳቢ አድርገን ቀጣይ የምንሄድበት ቢሆን የሚል ሐሳብ ነው ያለኝ። ሌላው ከሰላም ጋር ተያይዙ ለሰላሙ ዘብ መቆም ያለበት የመጀመሪያው አንድ ቁጥር የንግዱ ማህበረሰብ ነው። ምክንያት የምርት ማገኘት የምንችለው ሰላም ሲሆን ነው። ምርታችንን ማንቀሳቀስ መሸጥ፣ የምንችለው መገብየት የምንችለው ሰላም ሲኖር ነው። ስለዚህ የአካባቢያችንን ሰላም ከማስጠበቅ ለሰላሙ ዘብ ከመቆም አኳያ ወደ መንግስትም ጠጋ ብሎ ውይይት ከማድረግ አኳያ በአግባቡ ራሳችንን እየፈተሽን እየገመገም የምንሄድበትና ለሰላም ዘብ መቆም መቻል ይኖርብናል የሚል ሀሳብ ነው በእኔ በኩል ያለኝ። ለንግዱ ማህበረሰብ አገልግሎት የሚሰጡ ተቋሞች ራሳቸውን እንዲያዩ የተሰጡት የተነሱት ሀሳቦች ተገቢዎች ናቸው የሚል ሀሳብ ነው ያለኝ። ተቋሙ ጋር ተቀራርቦ ለመነጋገር የተሞከሩ ነገሮች አሉ፣ ለመግባባት የተሞከሩ ነገሮች አሉ። እኛ ወስደን የምንሰራቸው ጉዳዮች አሉ። መንግስት እንደ መንግስት ተቋሙ ደግሞ እንደ ተቋም ወስዶ የሚሰራቸው ጉዳዮች አሉ። ያው ይሄ ሰው ሰራሽ ከመሆኑ ጋር ተያይዞ የሚፈጠሩ ችግሮች አሉ። በተለይ ቅድም ሃያ አንድ ገበያዎች የሚለው ጉዳይ በደንብ ለመነጋገር ተሞክሯል። ቅዳሜን ጠብቃችሁ ለምንድነው የምታጠፉት የሚለውን አንስተን ለመነጋገር ሞክረናል። እኛ የፈጠርነው ችግር አይደለም የሚል መልስ ነው እነሱ የሚሰጡት። ስለዚህ ጉዳዩ? በሰዎች ጣልቃ ገብነት የተፈጠረ ችግር ነው ወይስ በሲስተም የተፈጠረ ችግር ነው የሚለውን እስከ በላይ አካል ጭምር ውይይት እንዲደረግበት ጭምር ለመነጋገር ተሞክሯል። የተወሰኑ ለውጦች አሉ፣ ግን ለውጡ በዛ ልክ በምንጠብቀው መንገድ አይደለም። መጪውም ክረምት ከመሆኑ ጋር ተያይዞ ማስተካከል ይጠይቃል። እዛ አካባቢ የሚቆረጡ ባህር ዛፎች ካሉ ተረዳርተ መቁረጥ፣ በአለሙ አካባቢ የሚታዩ ጉለቶች ካሉ እሱን እየተነጋገሩ እንዲታረም ማድረግ ከዚህ በዘለለ መንገድ የተወሰነ ጎረቤት ወረዳዎች አካባቢ መስመር አካባቢ የሚታዩ ጉለቶች ካሉ እሱ እየተነጋገር ማረም ያስፈልጋልና ጥያቄው ወስዶ ማየት ተገቢነት አለው አለው። ቅዳሜ ቀን አብዛኛው ነጋዴያችን ብዙ ሰርቪስ የሚሰጥበት ብዙ አገልግሎት የሚያገኝበት ቀን ከተመኑ ጋር ተያይዞ በዛ ልክ የሚፈጠረውን ችግር ወስዶ ማየትና ማረም ያስፈልጋል የሚል ሐሳብ ለመጨመር ነው። የተነሳውን ነገር ንግድ ባንክ ጋር በቅርቡ ተነጋግረናል። ማስተካከል ያለበት ጉዳዮች እንዳሉ በዝርዝር ነግረናል። በእኛ ደረጃ ይሄን ለማስተካከል ጥረት እያረጉ ነው። ግን ደግሞ አንዳንድ ጊዜ የሚያሳምነን ነገር አለ። ጎበዝ፣ እኛም ማመን ያለብን ማለት ነው። አሁን ያለው የሰላምና ጸጥታ ችግር፣ ካሽ በሚፈለገው መንገድ ማንቀሳቀስ አይቻልም፣ በፈለግነው መንገድ ማንቀሳቀስ አይቻልም። እኛም ከስራ ጋር ተያይዞ እየገጠሙን ያሉ ተግዳሮቶች ስላሉ ማለት ነው። እዚያ ውስጥ ሆኖ ግን የተወሰነ ተግባብቶ ከመሄድና ከመስራት አኳያ የሚታዩ ጉለቶች አሉ። አንድ ሁለት ብለን ቆጥረን ለመነጋገርና እንዲስተካከሉ ለማድረግ ጭምር ሞክረናል። ችግራችን መፍቻ ቁልፍ መሳሪያ ተደርጎ መወሰድ ያለበት ይሄ መድረክ ነው። በጋዴ ከኔ የሚጠበቀው የንግድ ሪፎርሙን ተግባራዊ ከማድረግ አኳያ ምንድን ምንድነው የሚለውን በደንብ መውሰድ ያስፈልጋል። የንግድ ሪፎርምን ስንፈጽም ገብቶን ነው መፈጸም መቻል ያለብን ሙያው የሚሰጠውን ድጋፍ ወስዶ በግብአትነት መጠቀምና ከገጠሙን ችግሮች ለመውጣት ጥረት ማድረግ ያስፈልጋል አሁን ከገጠመን ከኑሮ ውድነት አኳያ እዛ አካባቢ የሚዋዥቁ ነገሮች አሉ ነጋዴውም አካባቢ ተገልጋውም አካባቢ ይሄ ከላይ እስከታች ያለ ትስስር ነው ይሄን ትስስር ደግሞ ልናቆም የምንችለው መርህና አሰራር ላይ ስንቆም ብቻ ነው። ከዚህ ማህበረሰብ በዚህ ሰዓት ከልክ ያለፈ ትርፍ የምንሰበስበው ነገር የትም ሊያደርሰን እንደማይችል ማሰብ አለብን ማለት ነው። ለዚህ ትልቁ ህሌናችን ጋር መነጋገር ይጠይቃል። ትስስር አካባቢ ያለው ነገር ማጠናከር ይጠይቃል። የግል ነጋዴዎች ሲደመር መንግስት የሚሰጣቸው አገልግሎቶችና እዚህ ሁለገብ ህብረ ስራ ማህበራቶች ሸማቶች አካባቢ ያለውን ትስስር በረም ማጠናከር ይጠይቃል። ይሄን ካላደረግን አሁን የገጠመውን የኑሮ ውድነት መሻገር አንችልም። ጎበዝ የተሻለ አፈጻጸም ላስመዘገቡ አካላትና የተሻለ አፈጻጸም እንዲመዘገብ ላደረጉ ተቋማት የእውቅናና የሽልማት ስነ ስርዓት ተካሂዶ መድረኩ ተጠናቋል።